ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያንም፣ ኤርትራውያን ጃኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስጀምሩ እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስኩ የተሰማቸውን ሀሳብ አስተያየት በኮሜንት እንድሳጥኝ እያልኩኝ እንግዲህ እነጽጌሻ ከጓደኞቿ ጋር በዚህ መልኩ ፏ ብትን ድምቅ ብለው መስቀልን በ ቡታጅራ እያከበሩ ይገኛሉ። በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ። ግን ያው በዓሉን መስቀልን በሚያወሳ ነገር እንድናከብረው ወጣቱ መማር አለበት ብዬ አስባለሁ። መስቀል ያው የጭፈራ እንዴት ነው በቃ የመብላት የመጠጣት እየተደረገ እየተለመደ እንዳይሄድ ስለምሰጋ ነው እና መስቀልን በቦታው ሲሆን ደስ ይላል ማለት ነው። ግን ይሄም ያው ባህሉን ጠብቆ ወጣቱ እያሻሻለው ቢመጣ በሚል ነው እና እነጽጌ ደስ የሚል ፕሮግራም ነበራቸው። ቀረጻ ባጭሩ ቢሆን ቲክቶክ ላይ ቀርጸው ለቀውልናል። ሁሉ ነገር የሚያምርባት ጽጌ ቅብጥ ቅብጥ ቅብጥ እያለችበት ነበረ ማለት ነው። ውድ ቤተሰቦቼ እና እናንተን ባላችሁበት፣ ሰላሙ በዓሉ የሰላም የፍቅር የደስታ እንደሆንላችሁ እንደሚሆንላችሁ እመኛለሁ። እኛንም ደግሞ እግዚአብሔር ከስደት አስገብቶን በሰላም ሀገራችን የዛሬ ዓመት ሆን የዛሬ ሁለት ዓመት ሆን እንድናከብረው እሱ ይርዳን። የሀገራችንም ሆነ የሃይማኖታችንን ሰላም ፈጣሪ ይመልስልን። ውድ ቤተሰቦቼ እንግዲህ ቲክቶክ ላይ ብዙ ብዙ ነገሮች እየተለቀቁ ነው። ታውቃላችሁ የና አብረሽ ድራማም እንደቀጠለ ነው። የሚወጡም ብዙ ቪዲዮዎች አሉ። ትናንትና እንግዲህ አብረሽ ታመሚ ያለው ብሎ ነበረ። ወዲያው ደግሞ ማታ ሲጨፍር ታየ። ከነ ጽጌ ጋ ምናምን ከዛ ደግሞ ዛሬ ደግሞ ተመልሶ ታሞ ቤት ውስጥ እንግዲህ ያቺ ዶለ ስታሻሸው ይታያል። ብቻ በጣም ነው የሚያስጠላው። ይምር፣ ሌላ ነገር ብትቀይር የሰላም ቪዲዮ ደግሞ ብታመጣ ጥሩ ነው አብርሻ። አሁን እየታየ ስላልሆነ ማለት ነው ቤተሰቦች። ሌላው ደግሞ የሩታ ቤተሰቦች፣ የሩታ አድናቂዎች ትንሽዬ ሪከርድ ለማድረግ የተደረገች ለማምጣት ሞክሬ ያለውና ተሰሙታላችሁ ከኋላ ላይ የሩታ ልጅ ወንድ ከሆነ ለአንድ ሳምንት ቲክቶክ ላይ አልገባም። እንዲሁም ደግሞ የስም ማውጣት ፕሮግራምም እያዘጋጁ ይገኛሉ። እንዲሁም ደግሞ አንድ ወንድማችን ወንድም ይሁን ሴት፣ መቀበል በጸጋ መቀበል አለባችሁ የሰጣችሁን ዋናው ጤነኛ ልጅ ይሁን እንጂ ሴት ወንድ ተብሎ አይመረጥም። ነውር ነው፣ ከፈጣሪ ጋር መጣላት ነው እያለም እየተከራከራቸው ነበረ። እውነት ለመናገር አሁ ማንም ምንም ይሰጠው ብቻ ጤነኛ ልጅ ይሰጠን ነው። ብዙዎችን ያ ያለው እና ሴት ልጅ በሰጠኝ ወንድ በሰጠኝ እንላለን፣ ግን ከምንም በላይ ጤና ያለው ምግባር ያለው ሃይማኖቱንና ሀገሩን አክባሪ ፈሪ ፈሪ ፈሪሃ እግዚአብሔር ያለው ልጅ ይስጠን ነው የሚባለው እንጂ ጤነኛ ልጅ ከሰጣችሁ ፈርሃ እግዚአብሔር ያለበት ልጅ ከሰጣችሁ እናት አባቱን የሚያገለግል ሀገር ወገኑን የሚያገለግል የሚያግዝ ልጅ ከተሰጣችሁ ምን ትፈልጋላችሁ? ምንም ይሁን ሴትም ትሁን ወንድም ትሁንና ያው ነገሩን በዛው ላንሳው ብዬ ነው፣ እና ወደ ቤተሰቦች ሪከርዷት ሰማ አድርጋችሁ በዛው ትወጣላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ቻው ቻው። ወንድ ከሆነ ቲክቶክ ለሳምንት አልገባም።

ወንድ ነው ነው ሴት እናንተ ጋር ያ ፈጣሪ ያለው ብቻ ይሁን። እኛ ሁሉም እንፈልጋለን፣ ግን ስለዚህ እግዚአብሔር የሰጠውን ያለው ነው እኛ

እቺ እንደዚህ ብለነት ነው ሆነ። አሁን ሁሉንም ያ ዌልካም ብለን እንቀበላለን። ችግር የለም። እሺ ሩታ ናት። ሴት ወንድ በሉና ካወቃችሁ አንበሳ ታወዳላችሁ ምናምን ብለን አይዲን አመጣችሁ። ሩታ ናት። ነገር የለም። ሴት ሆነች አ እኔ fn ደሽ ቅ ጠናናቸንድ ቲክቶክ ለክያ ሰጣለሁ ቸ አ ሮታ የምትባለው ማለት ነው፣ ትግስት ማለት ነው። እሷ ላይ ነው ጭግር ያለው ትልቋ ሳይሆን ያች ሩታ ዛሬ አምራ አልመጣችም። ውይ እርጅታ፣ አልሰማሽም? አንቺ ሩታ ተይ። አንድ ሰው እኮ ከሶፋ ወደ ሶፋ ነው የተዘዋወረ። ማሻላህ ምን አይነት ሁሉን ነገር አጋጥሞ ነው? ቆይ አይ እ

ዛሬ ባብሩሽ ቤት የተለቀቀውን ቪዲዮታቸውን ብቅ አለችባቸው። እንዲ ሰባት እየወሩ

ስም አድርሱልኝ። ማስተራብነት ተወካይ ማስተራብነት ተወካይ አለ ራሱ። ማስተራብነት ወይም ተወካይ ሚኪ ሚኪ ሚኪ ወይም ተወካይ። የረሳሁት ያልተጠራ ካለ ትነግሩኛላችሁ። መማር መማር መማር አለባቸው ወይ ተወካይ መማር አለባቸው ወይ ተወካይ፣ መማርን ሳልጠራ ባልፍ ህ ልትሉ ነበር። ይሄ ሁሉ ተንኮለኛ ህዝብ፣ እስኪ መማርን ይጠራ ይሆን አይጠራም? መማርን ስቲ ይጠራል ወይስ አይጠራም? ጉዱንና እናልን ምናምን ይጠራል። እባብ ለእባብ ካብ ለካብ ተያይ የማልጠራ መስሎ ነው። ይጠራል። እስኪ መማርን ይጠራ ይሆን? አሁን ቀይስ ቴዲ ተጠርጥላለሁ መማር አለባቸው ቶሎ ቶሎ እግረኛው እግረኛው ነው። አሳራኛው እግረኛው እግረኛው ወይ ተወካይ ጉድበል ጎንደር እግረኛው ትመጣለህ። ሀቢባ ሀቢባ ገንዘብ ሰበስባለች። ሀቢባ ብላችኋል ሀቢባ ይህ ሲጣም ስጠሯቸው ልሰድቧቸው ምናምን አይደለም። ማስረጃ ይዛችሁ እኔ ጋ እኔ ጋ በሚቀጥለው ስንገናኝ ወይ ሌላ ቦታ ስንገናኝ አክብረን ከጠራ ናቸው ቅሬታቸውን ይኸው እዚህ ጋር ታቀርባላችሁ፣ ትጠይቃላችሁ። የሆነ ማለት ነው። ፍቅሩ አብጤ፣ ፍቅሩ አብጤ ገንዘብ ይሰበስባል። ፍቅሩ አብጤ ነው ያላችሁት። እውነትም አብጤ የረሳሁት ቃለት ነው ብሉ ያላችሁ እንዴ፣ ፈጣን ወንድሜ እንዴ፣ ጊዜ የለንም። ስልካችን ቻርጅ እናድርግ እንጂ ቶሎ ነው እንዴ። ተስፋዬ አደርጌው ተስፋዬ አደርጌው ምንም ተወካይ አስፈልግም እራሴ ይመጣሉ ብለዋል። ተስፋዬ አደርጌው ኮሜንት ላይ እየቸው በሳቅ ነው የሞትኩት። ጋይ እያለ ተወካይ አለው ብሎ ጽፏል። ካሊድ ካሊድ ዲጋ ጓደኛ ነኝ ወዳጅ ነኝ፣ እዛ ጻፍ አለው። እያየህ እገባበት። እኔ ለእናቴ ልጅ አራራም። እያየህ እገባበት። ውርደት ካለ ልትዋረድ ተዘጋጅተህ ነው። እኔ ሪካርደሮች ባለ ናቸው። ተባረኩ በእውነቱ። ባላደራው ባላደራው አቤት አቤት ሙባረክ ሌላ አለ፣ ያልተጠራ አለ።